ተመልካቾቻችን እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን በቤተመንግስትና በአማራ ክልል ምክር ቤት ሚስጥራዊ ስብሰባዎች ተደርገዋል። ይህ እንግዲህ አማራ ክልል ክልል ምክር ቤት በተደረገው ምስጥራዊ የአማራ ብልጽግና ስብሰባ እንግዲህ የአማራ ክልል ከፍተኛ የጸጥታ ኃላፊዎችም የሲቪል ፖለቲካል አመራሮችም እንግዲህ በአማራ ክልል ብልጽግ ግና ተገኝተዋል። ከፌዴራል መንግስት ደግሞ እንግዲህ ተመስገን ጥሩነህ፣ ዳንኤል ክብረት እና ከመከላከያ ጀነራል ሹም አብደታና አበበው ታደሰ ጀነራል አበቡ ታደሰ ተገኝተዋል ማለት ነው። ስለዚህ በዚህ መንገድ በክልሉ በተደረገው ሚኒስትራዊ ስብሰባ ጀነራል ሹም አብደታና አበበው ታደሰ ለክልሉ አመራሮች እንግዲህ ሀገራዊ ጫና በኢንተርናሽናል ደረጃ ሲመጣ የፌዴራል መንግስቱ ኃላፊነት ማለት መሆኑንና እናነሱ የአማራ ክልል ብልጽግና ማለት ነው የክልሉን ጉዳይ እንዲጨርሱ ትእዛዝ አስተላልፏል። ማብራሪያም ሰጧቸዋል ማለት ነው። ሌላው ረተ እንግዲህ የክልሉ መንግስት እንደ አማራጭ ፋኖን ለማዳከምና ለማጥፋት የአማራን ክልል ስቃይ ለማብዛት እንግዲህ አማራጭ ያሉትን አቅርበው ተያይቶበታል። እንግዲህ ከነዚህ አማራጮች መካከል የክልልነት ጥያቄ ማስነሳትና ይሰጣቸዋል በሚል ልክ እንደነመከተውና ልክ እንደ ከፍተኛ ደረጃ በላይ ድጋፍ እንዲያደርጉ መጠየቅ፣ ይህም ደግሞ በቂ ሎጂስቲክስ ከፌዴራል መንግስትና ከክልሉ መንግስት ማቅረብ፣ በክልሉ መንግስትና በፌዴራል መንግስት በጀት ተበጅቶ ያግዙናል ያላቸው፣ ክልልነት ጥያቄ የሚጠይቁት ገውሸንጎ አለ፣ ራያ ራዩማዎች አሉ፣ ቅማንቶች አሉ ማለት ነው። ስለዚህ እነዚህ የሰራዊታቸውን መልምለው ወደ ብርሸለቆ ክፍት ሆኖላቸዋል። ነገር ግን የሚሰለጥኑት በአማራ ክልልና በፌዴራል መንግስት በጀት ቶላቸው ነው። ከሰልጥነው ከጨረሱ በኋላ መሳሪያ ይሰጣቸዋል፣ እንዲታጠቁ ተደርጎ እንግዲህ አብረው ከመከላከያ ጎን ሆነው ልክ እንደነ መከተውና እንደነ ደረጀ በላይ ፋኖን እንዲወጉ ማሳመን ስራ ተሰጧቸዋል ማለት ነው። በዚህ ስብሰባ የወሰኑት እንግዲህ እነዚህን አሳምነው ከመከላከያ ጎን ሆነው ልክ እንደነ ደረጀ ሁሉ ፋኖን ወግተው ከአጠፉ ከደመሰሱ በኋላ እንግዲህ የክልልነት ጥያቄውን እውን ማ ለማድረግ መስጠት ማለት ነው። ስለዚህ የክልሉ መንግስት ይህንን ወስኖ ተለያይቷል። ለዛ ነው ዛሬ አረጋ ከበደ ወደ ሰቆጣ የሄደው። ነገ ደግሞ ወደ ራያ አካባቢዎች ና ወደ ጎንደር አካባቢ ተሻግሮ እንግዲህ ወደ ቅማንቶች ይሄዳል ማለት ነው። ሌላው ቤተ መንግስት ላይ ሚኒስትራዊ ስብሰባ ደግሞ የተደረገበት ምክንያት እንግዲህ በዚህ በጎንደር ተሞሸረች ስም እንግዲህ የአማራን ህዝብ በጎንደር ተሞሸረች ስም ጎጃም፣ ወሎ ሾ ብሎ አክቲቪስቶችን ከፋ ተከፋፍሎ እንግዲህ የአማራን ህዝብ ወደዛ አቴንሽን ሲያደርግ የለኝም የሚለውን ኃይሉን ተጠቅሞ እንግዲህ የአማራን ህዝብና ፋኖ ይደግፋሉ የሚባሉ አካባቢዎችን በድሮንና በጀት የመደብደብ ሴራ ተጠንስሷል ማለት ነው። ሌላው ደግሞ እንግዲህ አሁን የክልሉ መንግስት ይሆኑኛል፣ እነዚህ ያዋጡኛል፣ ብሎ አብሬ ብሰራቸው ባጠናክራቸው ይጠቅሙኛል፣ ፋኖ ለማጥፋት ያላቸውን እንግዲህ የክልሉ መንግስት የወሰነውን ደግሞ ድጋፍ አድርጎ እየተከታተለ ደህንነቶች ሰርገው ገብተው ከነታጣቂዎች ውስጥ እንግዲህ ማስፈጸም ማለት ነው። ይህ ተወስኗል። ስለዚህ ይህ መረጃ ለሚመለከተው አካል እንዲደርስ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ።